ሁለት ለአንድ ማሸነፍ የቻለው እንመልከተው። ለኢንተር ሚላን ለመልሱ ጨዋታ ትልቅ አድቫንቴጅ ነው፣ በጣም ትልቅ አድቫንቴጅ ነው። እንግዲህ ብዙ ጣውረዶች የነበሩት ነው በባየር ሚኒክ ላለፉት አራት ዓመታት ወይም ለሀያ ሁለት የቻምፒየንስ ሊግ ጨዋታዎች በሜዳው ተሸንፎ አያውቅም። ስለዚህ ረጅም ጊዜ ሆኖታል በሜዳው ከተሸነፈ በርካታ ጨዋታዎችም ተቆጥረዋል። በሚቀጥለው ሳምንት በሳንሲሮ ጁሴፔ ሜአሳ የመልሱን ጨዋታ ያደርጋል። ግን አድቫንቴጅ ኢንተር ሚላን ሆኖ ማለት ነው። እና ብዙ ውጣ ውረዶች ነበሩት፣ በባየር ሚኒክ በኩል ቬንሶን ኮምፐኒ እንደምታውቁው በርካታ ተጫዋቾች ስለተጎዱበት አንዳንድ ያልተጠበቁ ሰርፕራይዞች አሳይቷል። በመጀመሪያ አሰላለፍ ውስጥ ማለት ነው። ከጨዋታው አስቀድሞ ብዙ ተከላካዮች ስለተጎዱበት ማን ነው የሚሰለፈው ተብሎ ሲጠየቅ ምንም ፍንጭ መስጠት አልፈልግም። ልክ እንደ ጥንታዊ መጽሐፍ ቅዱስ ደብቆት ነበር ይባላል። ልክ እንደ ኤንሽንት ማኑስክሪፕት ለሁሉም ሰው አታሳዩም፣ ወይም ጥንታዊ መጽሐፍ ማለት የትኛውም ሃይማኖታዊ መጽሐፍ ጨዋታው ሲታይ በጣም ያልተጠበቁ ነገሮች አድርጓል። አንደኛው ያው በጉዳት ምክንያት በተለይ ጀማል ሙሲያላ ከተጎዳ በኋላ በሱ ፈንታ ቶማስ ሚውለርን ሊያስጀምረው ይችላል የሚል ግምት ነበር። ቡድኑስ ካሉ ተጫዋቾች መካከልም ለቶማስ ለጀማል ሙሲያላ ሚና የሚቀራረብ ካራክተሪስቲክስ ያለው እሱ ስለሆነ፣ ያው እንደምታውቂው በዛኛው ሳምንት የሰማ ነው ነገር እድሜ ልኩን በባየር ሚኒክ ተጫዋችነት ያሳለፈው ሚውለር ከክለቡ ጋር ይለያያል። የሚለያየው ክለቡ አዲስ ውል ስላልሰጠው ነው። ግን የባየርን ደጋፊዎች እንደዚህ አይነት ትልልቅ ጨዋታዎች በሚያሳድረው ተጽዕኖ ምክንያት እንዲሰለፍ ይፈልጉ ነበር ማንን ነው የሚያጫወተው በኋላ ላይናፑ ላይ ሲታይ ራፋኤል ጊሬሮ ነበር መሀል ላይ የተጫወተው ራፋኤል ጊሬሮ መጫወት ብቻ ሳይሆን በተቻለ መጠን ወደኋላ ድሮፕ እያደረገ ሀከንቻላኖሉን የኢንተር ሚላኑን ሬጂስታ ማርክ እንዲያደርግ ነበር የተደረገው ስለዚህ አንደኛው ያልተጠበቀ ውሳኔ እሱ ነው ከጨዋታው በኋላ እንዴት ራፋኤል ጊሬሮን አስገብተ ቶማስ ሚለርን ታስቀምጣለ ሲሉ፣ ስለ መጨረሻ ጊዜ በዚሁ ቦታ በተጫወተ ወቅት ሁለት ጎል አስቆጥሮ ነበር እና እዚህ ቦታ ላይ መጫወት ስለሚችል ነው ያንን ያደረግኩት ብሏል። ኢንተር እንደ ባየርን ብዙ ጉዳቶች አልነበሩበትም። ግን በአንዳንድ ቦታዎች ላይ ለአሰልጣኝ ዲ ሲሞኔንዛቂ አጫወት በጣም ጠቃሚ የሆኑ ተጫዋቾችን ግን አልያዘም። አንድ ጣሊያኖቹ የሚሉት ነገር አለ፣ ስፓርታ ካለከሰች አቴንስ አትስቅም። እንደዚያ ይላሉ ይላል። ምን ማለት ነው? ባየርን በጉዳት ቢደቅም ኢንተርም በመጠኑ ቢሆን በጉዳት ተጎሽሟል እና ትናንትና በተለይ በቀኝና በግራ በኩል ለዚህኛው ለሱ የሶስት አምስት ሁለት ሲስተም በጣም አስፈላጊ ሆኖ ሁለት ዊንግ ባኮቹን አላሰለፈም። በቀኝ በኩል ደንዝል ደምፍሪስ በግራ በኩል ፌዴሪኮ ዲማርኮ ጨዋታውን አልጀመሩም። ሁለቱም ተጫዋቾች በጉዳት ምክንያት አልነበሩም። ሶስት ተጫዋቾች በጉዳት ምክንያት አልነበሩትም፣ ግን ሁለቱ ስትራቴጂዊ አስፈላጊነታቸው ከፍተኛ ነበር። አሁን ልዩነቱ በጣም የሚመጣው ማቴዎ ዳርሜያን ነው። በቀኝ በኩል የተሰለፈው ማቴዎ ዳርሜያን ያንን የውጭኛውን ኮሪደር እላይታች እያለ ሰባ ሰባ ሜትር ማጥቃቱንም ደግሞ መከላከልንም ባላንስ እያደረገ መጫወት አይችልም የድሮ አይነት አካል አይቀልጥፍና የለውም ፣ ስለዚህ የበለጠ ስቴሽን የሆነ ከራሱ የሜዳ አጋማሽ ብዙ የማያልፍ ዊንግ ባክ ነው የሚሆነው ማለት ነው። ግን ከዊንግ ባኮች ቡድኑ እንዲያገኝ የሚጠበቀውን አይነት ዊድዝም የማጥቃት ሩጫዎችም ማድረግ አይችሉም። ለሁለቱ አጥቂዎችም ሰፕላይ ማድረግ አይችልም ከቀኝ በኩል። በግራ በኩል ደግሞ ካርሎስ አውጉስቶን የተጠቀሙ ካርሎስ አውጉስቶ በጣም ጥሩ አታኪንግ ዊንግ ባክ ነው። ግን እንደ ዲማርኮ አይነት ጥራት ያላቸው ኳሶች ማስጠት አይችልም። ስለዚህ በኢንተርም በኩል ችግር ነበር፣ የከፋም ባይሆን በግራ በኩል ያው ካርሎስ አጉስቶን የተጠቀመ የመጀመሪያ አጋማሽ። ጎሉ እስኪቆጠር ድረስ ቢያንስ ያ የላውታሮ ማርቲኔዝ ጎል እስኪቆጠር ድረስ ፍጹም ከፍተኛ ብልጫ የነበረው ባየርን ነው። ባየር ሚኒክ ሉዊ ቫን ሃልን አሰልጣኝ አድርጎ ከሾመበት ጊዜ ጀምሮ የምናውቀውም አይነት ዶሚናንት የሆነ የሚያጠቃ የኳስ ቁጥጥር ብልጫ የሚወስድ የሜዳ ስፍራ ብልጫ የሚወስድ ቡድን ነበር። ባለፉት ኦልሞስት 17 ዓመታት 2008 እሳቸው ኃላፊነት ከተረከቡበት ጊዜ ጀምሮ የተገነባው ያንን የባየርን ዲኤንኤን በተለያዩ አሰልጣኞች ስር አንዳንድ የኒኮ ኮቫች የበለጠ ኮንሰርቫቲቭ ይሆናል። ምን ግን ሁሌ እንደዛ ነው። ብርዙ የጎል እድሎችም ግን ፈጥረው ነበር በዚህ የመጀመሪያ አጋማሽ ውስጥም ትላንት ስንት ድንቅ ጎሎች ያስቆጠር የምናውቀው ሀሪኬን በነጠላ ጫማ እንደ ተጫወተ አይነት ትልልቅ የጎል እድሎችን አባክማል። በመጨረሻ ዋንጫ ያሸንፋል በዚህ ዓመት ቡንደስ ሊጋውን፣ በእግር ኳስ ተጫዋችነት ታሪኩ ለመጀመሪያ ጊዜ ዋንጫ ያሸንፋል። ግን ለባየርን ስኬት ቡንደስ ሊጋ ማሸነፍ አይደለም፣ በተለይ ደግሞ በዚህ ዓመት የቻምፒየንስ ሊግ የፍጻሜ ጨዋታ በስቴዲየማቸው በከተማቸው በባቫሪያ በአሊያንስ በሚደረግበት ጊዜ እድሎች ነበሩት። በመጀመሪያው ማጋማሽ በሁለተኛው ማጋማሽ ባየር ሙኒክ በአጠቃላይ በጨዋታው ሁለት ነጥብ ስድስት አምስት ኤክስጂን ያስመዘገበው፣ አንድ ጎል ብቻ ነው ግን ያስቆጠረው። እና በዚህ ጊዜ ውስጥ በተለይ ኢንተር የበለጠ የሚከላከል ባየርን ጨዋታውን አብዛኛውን ጊዜ ዶሚኔት ያደረገ ነው። ኦሊሴ ከዚህ በፊት አንድ ፕሮግራም ሰርተን ነበር ኦሊሴን ብቻ በተመለከተ ለማየት በጣም ደስ የሚል በቴክኒክ የላቀ ተጫዋች ነው እና ትላንትና በሮበን ቦታ ቢሆንም የተጫወተው ሮበን ድሮ ለባየርን ሲጫወት በቀኝ ክንፍ በኩል የሚጫወት የግራግር ተጫዋች ነበር። የጨዋታው ባህሪ ግን ያኔ እንዳነሳሁት በጣም የላቀ የፕሌሜኪንግ ችሎታ ያለው ስለሆነ ሪቤሪን ነው የሚመስለው። ሪቤሪና ሮበን አንድ አይነት ተጫዋቾች አይደሉም። ሮበን ክላሲክ የክንፍ ተጫዋች ነው። ሪቤሪ በክንፍ በኩል የሚጫወት ፕሌሜከር ነው። ኦሊሴ ልክ እንደዚህ ሆነ እና ትላንትና ካርሎስ አጉስቶ እና ባስቶኒ ባሉበት የኢንተር የግራ መከላከል ስፍራ ላይ በተደጋጋሚ የጎል ዕድሎች ይፈጥር የነበረው እሱ ነው። የመጀመሪያ አጋማሽ ላይ ሶመር የኦሊሴን አንዳንድ ሙከራዎች አድኗል። ሚደንቅ ኳስ ለራፋኤል ጊሬሮ ሰጥቶታል። ሁለት ውብ ኳሶች ለሀሪኬን ሰጥቶታል። አንደኛው ብረት ነው የመለሰበት። የሀሪኬን ግን የውጭኛውን የብረት የጎሉን ማዕዘን ታኮ ነው የወጣው ውስጥ ስለዚህ ኢላማውን ስቷል። ያው ብረት ከመለሰ ኢላማ ሳተ ነው የሚባለው። ለነገሩ በጠባብ ቦታ ድሪብል ማድረግ የሚችልበት ችሎታ ሁሉ የሚያስደንቅ ነው እና በዚህ ጊዜ ውስጥ በኢንተር በኩል የባየርንን የተከላካይ አደረጃጀት በጣም ብዙ ተጫዋቾችን በጉዳት ያጣውን የባየርንን ለዚህ ነው ትላንት ዮሲፕ ስታኒሲችን ወይም ተጠቅሟል። አሰልጣኝ ሎትሮ የሚጠቀምበት የሚያሰልፈው ተጫዋች አልነበር። ብዙ ተጫዋቾች ተጎርተውበታል። አልፎንሶ ዴቪስ፣ ሂሮኪ ኢቶ ምናምን የበለጠ ማጋለጥ ይችል ነበር። ኢንተር ግን ያንን አላደረግም። ያስታወሰኝ በመልሱ ጨዋታ ባለፈው ዓመት ከሜትሮፖሊታን ላይ ከአትሌትኮ ማድሬድ ጋር እንደነበሩ አይነት ለምንድ አድቬንቸረስ ማይሆኑ ግን በጫና ውስጥ ነበሩ። በባየር ጫና ውስጥ ግን ትልቅ ተጫዋቾች ያሉት ቡድን ተጠቃሚው ተጠቃሚነቱ እዚህ ጋር ነው። አሁን ምን ምን ያደርጋል ኢንተር? ያው በሶስት አምስት ሁለት የሚጫወት ቡድን ስፖርቲንግ ሊዝበን ለምሳሌ በአሞሪም ስር ወይ በአሎንሶ ስር ሌቨርኩዘን ምናምን የመሀል ተከላካዮቻቸው እንደ ተጨማሪ አማካይ ይሆናሉ። ከኳስ ጋር ትራቭል ያደረጋሉ ወይ ጥልቅ ፕሌይ ሜከሮች ሊሆኑ ይችላሉ ወይ ማጥቃት ያስጀምራሉ። እሱ ባስቶኒን እንደ ኦልሞስት እንደ ኮሪደር ተጫዋች ነው የሚጠቀምበት በተደጋጋሚ እንደ መስመር ተከላካይ ይወጣል። ብዙ ጊዜ ደግሞ አሉት እንደዚህ ሰርጂካል ኳሶች የሚገርሙ ኳሶች ይሰጣል። ሁለት ትልልቅ አደገኛ ኳሶች ለካርሎስ አጉስቶ ሰጥቶት ነበር። አንደኛው ጎል ተቆጠረበት። ካርሎስ አጉስቶ በጣም ወደፊት ጠጋ ያለ ባስቶኒ አድቫንስ ሲያደርግ፣ አብሮት ከፊት ያለው የዊንግ ባክ ስፍራ ላይ የሚጫወተውም ተጫዋች ወደፊት ይጠጋል። በጣም እሱ ወደ ሳጠን የላከውን ኳስ እዚህ ጋር ቲዩራምን ማድነቅ አለብን። በዛ ፍጥነት ኳሱ ኃይል አለው ወደ ሳጥን ክሮስ ሲደረግ መሬት የያዘ ክሮስ ነው። ከጀርባው ሰው እንዳለ ማሰብ አለበት። ያንን ለማድረግ እርግጠኛ ነበር ሰው እንደነበር፣ ቴክኒኩም የሚገርም ነው። መጣ በተረከዝ ነው ያቆመለት ወደኋላ ለላውታሮ። ላውታሮ አጨራረሱ በትሪቬላ አሁን ፋሽን የሆነ መጥቷል። የቴክኒክ እያልን ነበር ባለፈው። በትሪቬላ ነው ጎሉን ያስቆጥ የሚገርም ቴክኒክ ነው። ሁሉም ፕሮሰሱም ጎሉ ከዚያ በኋላ እረፍት እስኪወጡ ድረስ ከረፍት በኋላም ቬንሶን ኮምፓኒ ለውጦች ማድረግ እስኪጀምር ድረስ ኢንተር የበለጠ አደገኛ ቡድን ነበር ያኔ ቢዘገይም ቶማስ ሚውለር ገባ እና ከገባ በኋላ ኳስ ስጡኝ ነው በያንዳንዱ አጋጣሚ ጠይቄ ነበር ትልቅ ሞቲቬሽን ነበር ማለት የመጨረሻ የባየርን የቻምፒየንስ ሊግ የሜዳ ጨዋታው ሊሆን እንደሚችልም ያውቃል ለዛም ሊሆን ይችላል ግን ሁሌም ሁሉም ተጫዋቾች ላይ የሚጋባ ስሜት ያለው ተጫዋች ነው እና መጨረሻ ላይ ከዚህ በፊት ሺህ ጊዜ ያየነውን አይነት ጎል አስቆጠረ ኮንራድ ላይመር ነው ኳሱን ከሳጥን የላከው እና እንዲህ ተስቦ የሚወጣ የሚውለር እግር ክሮስ የተደረገው ኳስ ላይ ደረሰና አቻ አደረጋቸው። ግን ብዙ አልቆየም። ከዛ በኋላ እንግዲህ ያኔ ሰርጅ ግናብሪንም አስወጥተዋል አስገብቶታል። እሱም ብቻ አልነበርም፣ ቀይሮ ያስገባው ሳሻ በወይንም ኪምን ዛኔን እና ጌሬሮን ነበር ያስወጣው። መጨረሻ ላይ ግን አመቱ ሙሉ ቤንች ሆኖ በቅርብ መሰለፍ የጀመረው ፍራቴሲ ጎል አስቆጥሮ ባለቀ ሰዓት በሶስት ደቂቃ ልዩነት ነው ሁለቱ ጎሎች የተቆጠሩት። አሁን አድቫንቴጅ ኢንተር ሆኗል ማለት ነው፣ ግን ቀላል ጨዋታ አይሆንም። ግን የሚገርም ጨዋታ ነበር ይሄም። አሁ ትናንትና የተደረጉትን ሁለት ጨዋታዎች ተመለከትን። ዛሬ ደግሞ የሚደረጉ እንደዚሁ ተጠባቂ ጨዋታዎች አሉ። በሻምፒዮንስ ሊግ ባርሴሎና ከቦርሲያ ዶርትሙንድ፣ ፔጄ ደግሞ ከአስቶን ቪላ ጋር ጨዋታቸውን ያደርጋሉ። በእነዚህ ጨዋታዎች ነገ እንገናኛለን። አድማጮቻችን የነበረን ቆይታ ይህንን ይመስል ነበር። ሌሎች አራዳ ኤፍኤም ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ።